በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለበዓለ ሆሳዕና በሰላም በጤና አደረሳችሁ አደረሰን። ሰላመ እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ ውድ የክርስቶስ ቤተሰቦች፣ ሰላማችሁ ይብዛ። አሁን እንደ እግዚአብሔር ፈቃድ ስለ ሆሳዕና እንማማራለን። ፈጣሪ አምላክ ከሁላችን ጋር ይሁን አሜን። ሆሳዕና ማለት ምን ማለት ነው? ሆሳዕና ማለት ምን ማለት ነው? ሆሳዕና ሆሳዕና ማለት የዕብራይስጥ ቃል ሲሆን ትርጉሙ እባክህ አሁን አድን፣ አሁን ባርከን ማለት ነው። በሰሞነ ህማማት ጸሎተ ፍትሐት ጸሎተ አስተሰሪዮ ስለማይፈጸም ጸሎተ ፍስሐና አስተሰሪዮ የሚደረገው በዚህ ዕለት ነው። በሆሳዕና እለት በእጃችን እንደ ቀለበት ማሰራችን ጌታ ለአዳም የሰጠው ቃል ኪዳን ለማስታወስ ሲሆን ከልጅ ልጅህ ተወልጄ አድንሃለሁ ያለውን የተስፋ ቃል ለማስታወስ ነው። ጌታ ለመቤታችን የገባላት ቃል ኪዳንም ተምሳሌት ነው። ጌታ ለእስራኤላውያን የሰጣቸው ቃል ኪዳንም ተምሳሌት ነው። ጌታ ለአዳም ከሰይጣን ግዛት ነፃ እንዳወጣው ሁሉ እኛም ከሰይጣን ግዛት፣ ከመከራ ስጋ፣ ከመከራ ነፍስ ከክፋት ኃጢአት አወጣን ማረን ለንስሐ ሞት አብቃን ከቤትህ አትለየን እንደ ቸርነትህ ይቅርበለን ስንል ለጌታ ዳግም ላናጠፋ ቃል የምንገባበት ኪዳን ነው ጌታችን በእለተ ሆሳዕና ለምን በፈረስ ላይ አልተቀመጠም ለምን በአህያ ላይ በአህያ ውርንጫ ላይ ተቀመጠ ትንቢቱና ምሳሌውን ለመፈጸም ሲል ነው ይህን ያደረገው። ይህም አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እንሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣልና ተብሎ በትንቢተ ዘካርያ 9 9 ስለተገለጸው እሱን ስለመፈጸሙ ነው። በአህያ መቀመጡ ትህትናን ለማስተማር ነው። የሰላም ዘመን ነው ሲባል ለፈለጉኝ ሁሉ የቅርብ አምላክ ነኝ ሲል በንጽህና በየዋህነት ለሚኖሩ ምዕመናን አድሬባቸው እኖራለሁ ሲል አህያዎች ትሑትና አህያዎች ትሑታን ናቸው። ረጋ ብለው ነው የሚሄዱት በቀላሉ ትወጣባቸዋለህ፣ በቀላሉ ትይዘዋለህ፣ እንደፈለግክም ታዘዋለህ አህያን። ስለዚህ የአህያዎችን እንደዚህ እንደሚያደርጉ በአህያ ሊወጣ ቻለ። ጌታችን ወደ ኢየሩሳሌም ሲገባ ዘንባባ የመነጠፉ ምስጢርስ ምንድን ነው ብለው ብዙዎቹ ይጠይቃሉ። ጌታ ወደ ኢየሩሳሌም በገባ ጊዜ በአህያይቱ ውርንጭላ ላይ ወጥቶ ሲገባ ህዝቡ ተቀበሉት። ህፃናቶቹ አመሰገኑት። ሴቶቹም ወንዶችም የለበሱትን አልባሳት እያወለቁ አነጠፉ፣ ዘንባባ እየዘነጠፉ አድረጉ። ይህ የሆነበት ምክንያት ዘንባባ ይስሐቅ በተወለደ ጊዜ ደስ ብሎት አብርሃም ዘንባባ ይዞ እግዚአብሔርን አመሰገነ። ሁለተኛም ደግሞ ዘንባባ ደርቆ እንደገና ሕይወት ይዘራል፣ የደረቀ የምታመለመልም አምላክ ነህ ሲሉ። ሌላም ዘንባባ የሰላም ምልክት ነው፣ አንተ የሰላም አምላክ ነህ ሲሉ። ዘንባባ የደስታ መግለጫ ነው፣ አንተ ደስ የምታዘኝ ሐዘናችንንም የምታረቅልን አምላክ ነህ ሲሉ። ዘንባባ እሾሃማ ነው አንተ ሕያው አሸናፊ አምላክ ነህ ሲሉ፣ ዘንባባ እሳት አይበላውም ለብሉቦ ይተዋል እንጂ ጌታም አንተ ባህሪህን የማይመረመር ነው ሲሉ፣ ህዝቡስ ከልብሳቸው ሌላ ምን አደረጉ? እያነጠፉ ምን አደረጉ ነው። ልብሳቸውም አንጠፋቸው ለክብሩ መግለጫ ሌሎችም ሶስት አይነት ቅጠል አነጠፉለት። ይህም ዘንባባ፣ የቴምር ዛፍ፣ የወራይ ዛፍ አነጠፉለት። ይህም አንድም በአካባቢው የሚበቅለው ይሄ ነው፣ እንደ ልብም የሚገኘው ነው። አንድም ትልቁ አህያ በምን ትመሰላለች ነው? ትልቁ አህያ የኦሪት ምሳሌ ነች። ትልቁ አያ ሸክም የለመደች ናትና፣ ህገ ኦሪትም የተለመደች ህግ ናትና የእስራኤል ምሳሌም ናት። ትልቋ አህያ ሸክም እንደለመደች ሁሉ እስራኤላውያንም ህግ ለመፈጸም በህግ ለመራመድ የለመዱ ናቸውና፣ አንድም የአዳም ምሳሌ ነው። አዳም ሸክም የበዛበት ነበርና። ውርንጭላዋስ ምንድነች? ውርንጭላዋ በህገ ወንጌል ትመሰላለች። ምክንያቱም ወንጌል ኢየሱስ ክርስቶስ የመሰረታት የሰራት አዲሷ ህግ ነችና፣ በአሕዛብም ትመሰላለች። ትንሿ አህያ ሸክም የለመደች አይደለችም፣ እንዲሁም አሕዛብ ህግህን የመቀበል የለመደ አይደሉም፣ ለሕግህ አዲስ ናቸውና ሲል ሦስተኛ፣ የእመቤታችን ምሳሌ ናት። የዓለም ሸክም። አቅለላለች እና በእመቤታችንም ትመሰላለች። እመቤታችን ድህነተ ምክንያታችን ጌታን የተሸከመች ንጽሕት እንከን የሌለባት እናት ናትና አንቺ የኢየሩሳሌም ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ ንጉሥሽ በአህያ ግልገል ተቀምጦ ወደ አንቺ ይመጣል የሚለው ኃይለ ቃል ቤት የሚለው ኃይለ ቃል በዘካርያስ ምዕራፍ 9 ቁጥር 9፣ ይህም የተገለጸውን የፈጸመበት ነውና ጌታችን ኢየሱስ ክርስቶስ ብዙ ያልታሰሩ አህዮች እያሉ ለምን የታሰረችውን መረጠ ቢሉ፣ ከአህዮቹ የታሰሩት ሌባ ሰርቆ አሰሯቸው ስለነበረ ወንበዴ ሰርቆ ያሰራዩ አህዮች ለጌታ ውለታ ሰርተዋል። ጌታ ሲወለድ አሙቀውታልና ለጌታ ውለታ ልንመልስ ያልቻልነውን እኛ ሰዎች ብቻ ነን እንጂ የታሰሩት እንዲፈቱ የመረጡበትም ሚስጥር እኔ ከኃጢአታችሁ ልፈታችሁ የመጣሁኝ ነኝ ሲል ነው። ወንበዴው አህዮቹን ሰርቆ በመንደር እንዳሰራቸው ዳቢሎስም ለሰው ልጅ በኃጢአት ሰንሰለት ከሲኦል መንደር አስሯቸው ነበርና፣ ሐዋርያቱን ሲልካቸው ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታቸው ያሻቸዋል በሏቸው አላቸው። የፈጠራቸው እሱ ነውና፣ መልካም የሆሳዕና ባህል ይሁንልን።